ቤት ለመግዛት እያሰባችሁ ነው? በኪስ መረጃ አላችሁ? እንግዲህ ያውስ አራት ነጥቦች ልንገራችሁ። አንደኛ የግንባታውን ፍጥነትና ጥራት ማወቅ፣ ሁለተኛ ኮምፓውንድ መሆኑን ማወቅ፣ ሶስተኛ ለልጆች መጫወቻ መኖሩን እና እንዲሁም የመዋኛ ገንዳ መኖሩን ማወቅ፣ መጨረሻውና አራተኛው ደግሞ የከርሰ ምድር ውሃ መኖሩን ለመኖሪያ ምቹ በሆነችው በአየር ጤና ከባለ ሁለት መኝታ እስከ ባለ ሶስት መኝታ እያስገነባ ይገኛል። አዎ በካሬ በስልሳ ዘጠኝ ሺህ አምስት መቶ ብር ብቻ።

ሱቅ ይሻላል ቤት እኛጋ ግን ሱቅንም ቤትንም በአንድ ላይ አታተን ይዘን ላችሁ መተለ አየር ጤና ላይ ሙሉ ለሙሉ ሚክስ ዲዩዝ አፓርታማ ነው ኮምፓውንድ የሆነ ቤቶችን ይዘን ላችሁ መተለ የመኖሪያ መንደሮን ከንግድ ሱቆች ጋር አንድ ላይ አጣምሮ መኖር ይችላል። የመኖሪያ ቤቶችን በካሬ ከ69500 ብር ጀምሮ እኛጋ ጋር ማግኘት ትችላላችሁ። ከባለ ሁለት ጀምሮ እስከ ባለ ሶስት መኝታ የመኖሪያ አፓርታማ ሲኖሩ ከ97 ካሬ እስከ 194 ካሬ ይኖሩ። የንግድ ሱቆችን ከ24 ካሬ ጀምሮ እስከ ሁለት ካሬ ድረስ እኛ ጋር ማግኘት ትችላላችሁ። በባለ ሁለት መኝታ እንዲሁም በባለ ሶስት መኝታ በተለያዩ ካሬ አማራጮች እኛ ጋር ማግኘት ይችላል። እንዲሁም መቶ ፐርሰንት መክፈል ለምትፈልጉ ደንበኞቻችን ከስልሳ እስከ ሰባ ፐርሰንት ድረስ ብቻ በመክፈል ቀሪው ከሰላሳ እስከ አርባ ፐርሰንት የሚሆነው እኛ ከበር እናደርጋለን። ከፍተኛ የክራይ ገቢ፣ ተጨማሪ ገቢ ከፈለጉና ቋሚና ተመጣጣኝ የሆነ ለራሳቸው የሚሆን ነገር ከፈለጋችሁ እኛም ወን ሪል ስቴቶች ጋር ማግኘት ትችላላችሁ። የንግድ ሱቆቻችን 85 ፐርሰንት የግንባታ ሂደታቸው የደረሰ ሲሆን የመኖሪያ አፓርታማዎቹ ደግሞ 40 ፐርሰንት ደርሰናል። የንግድ ሱቆቹን በስድስት ወር ጊዜ ሙሉ ለሙሉ ጥንቅቅ ብለው የሚረከቧቸው ሲሆን የመኖሪያ አፓርታማዎቹን ደግሞ በሁለት ዓመት ጊዜ እኛ ጋር መረከብ ትችላላችሁ። አዎ በካሬ 69,500 ብር ብቻ። ኮምፓውንድ አፓርታማ በአየር ጤና ማየሰገር እንገኛለን። ኮብ ለበለጠ መረጃና ለሳይቱ ጉብኝት ከታች ባለው ስልክ ይደውሉ።